ዓይን በቂ እንባ ካላመነጨ ወይም ደግሞ እንባችን በፍጥነት የሚተን ከሆነ የአይን መድረቅ ይከሰታል። እንባችን የአይናችንን ንጽህና ለመጠበቅና ለአይን ኢንፌክሽን የመጋለጥ እድላችንን ይቀንሳል። በቂ እንባ ከሌለ አይናችን ማቃጠል፣ ማሳከክ፣ መቆጥቆጥና እንዲሁም ደግሞ ምቾት ማጣት ይሰማናል። የአይን መድረቅ እንዲሁ በእይታችን ላይ ችግር ሊፈጥር ይችላል። የዓይን መድረቅ ማለት አይናችን በኬምባ አያመነች ማለት ብቻም አይደለም። ሶስት አይነት የዓይን መድረቅ በሽታ አለ። የመጀመሪያው ውሃማው የእንባችን ክፍል በተገዩ መጠን አለመመንጨት ወይም ደግሞ የእንባ መቀነስ ነው። ሁለተኛው ደግሞ የእንባ መትነን ነው። ሶስተኛው የዓይን መድረቅ ደግሞ ሁለቱንም ያጣመረ የዓይን መድረቅ ነው። አንድ በአንድ ስንመለከታቸው ውሃማው የእንባችን ክፍል በተገዩ መጠን አለመመንጨት ወይም ደግሞ የእንባ አለመኖር ማለት አይናችን በኪምባ የማያመነች ከሆነ ነው። የእንባ እቲ ማለትም ላክሪሚያል ግላንድ ከአይን ኳስ በላይ ወይም ደግሞ ከንድባችን ባለበት ቦታ ይገኛል። ይህ እቲ ውሃማውን የእንባን ክፍል ያመነቻል። አንዳንድ የአውቶ ኢሚኒ በሽታዎች በእንባቲ ላይ ብግነትን ወይም ደግሞ ኢንፍላሜሽንን ያስከትላሉ። በዚህ ጊዜ ታዲያ የእንባ መጠን ይከንሳል ማለት ነው ለምን እነዚህ እቲዎች እምባን በተገቢ መጠን የማያመነጩ ስለሆነ ማለት ነው። ሁለተኛው የአይን መድረቅ አይነት ደግሞ የእንባ መትነን ወይም ደግሞ በእንባ መትነን ምክንያት የሚከሰት የአይን መድረቅ ነው። ይህ ማለት እንባችን በፍጥነት የሚተን ሲሆን ማለት ነው። ይህ ማለት በአይን ሽፋን ውስጥ ያሉት እጢዎች ውጫዊውንና ዘይታማውን የእንባን ሽፋን በትክክል መስራት አይችሉም ማለት ነው። እንግዲህ እንባችን ሶስት አይነት ሽፋኖች አሉት። የመጀመሪያው ሙከስ ስሚን ይባላል። ማከረኛው ወይም ደግሞ ሁለተኛው ውሃማው የምባችን ክፍል የሚገኝበት ነው። ሶስተኛው ደግሞ ዘይታማው የምባችን ክፍል የሚገኝበት ነው። ታዲያ ይሄኛው ማለትም ሶስተኛው ከውጭ ያለው ዘይታማው የምባችን ክፍል የሚመነጨው ባይን ኮብሰር ከሚገኙ ባይን ከማይታዩ በትውሽ ነው። ታዲያ እነዚህ ትውት ይህንን የዘይታማውን የእምባን ክፍል የማያመነችው ከሆነ ላይ ያለው ማለትም ውሃማው የእንባችን ክፍል ይተናል ማለት ነው። በዚህ ምክንያት የዓይን መድረቅ ይከሰታል ማለት ነው። ሶስተኛው ደግሞ ቀደም እንዳልነው ሁለቱንም ያጣመረ የዓይን መድረቅ ነው። ይህ ማለት የእንባ አለመመንጨትና እንዲሁም ደግሞ እንዲሁም ደግሞ የእንባ መትነን ነው ማለት ነው። ስለዚህ ሁለቱም በአንድ ላይ የሚከሰት ከሆነ ሚክስድ ወይም ደግሞ ሶስተኛው የእንባ መድረቅ አይነት ይሆናል ማለት ነው። የዓይን መድረቅ ሲከሰት ዓይናችን ውስጥ የሚኮረኮር ነገር ግን የማይወጣ ነገር ይሰማናል። ከዚህም ባለፈ የተለያዩ ምልክቶች ይኖሩታል። እነዚህ ምልክቶች ምንድን ናቸው? ለምሳሌ በዓይናችን ውስጥ ምቾት ማታት የመኮርኮርና እንዲሁም ደግሞ የማካተል የመኮርኮት ስሜት ይሰማናል። የዓይን መክላት ይኖራል። የዓይን መኮርኮር ይኖራል። ብርሃን መፍራት፣ የእይታ መደብዘዝ እንዲሁም ደግሞ መዳከም ይኖራል ሙከስ ያዘለ ፈሳሽ የአይናችን ስር ተግ ላይ ማለት ነው ሊታይ ይችላል። አይና ረ የምንለው ማለት ነው። ሌላው ከተለዩ በላይ ቶሎ ቶሎ መጨፈንና እንዲሁም ደግሞ ማልከስ ምልክቶች ማለትም የእንባ መፍሰስ ምልክቶች ይታያሉ ማለት ነው። ነገር ግን እዚህ ጋር ማልከስ ወይም ደግሞ የእንባ መፍሰስ ሲባል ግራ ሊያጋባች ይችላል። ምክንያቱም የዓይን መድረቅ ተብሎ እንዴት እንባ ይኖራል የሚል ጥያቄ ይፈጠራል። ይሄ የሚሆኑ እንዴት ነው? በአይኔ ውስጥ ሽፋን ውስጥ የሚገኙት እጢዎች ለእምባ ውጫዊ ሽፋን በኪ ዘይትን ካርድ ሰሩ ነው። ይህ ማለት ቀደም እንዳነው የእምባ መትነን ሲከሰት ማለት ነው። ስለዚህ መካከለኛው ወይም ደግሞ ውሃማው የሆነው የእምባችን ክፍል በፍጥነት ይተናል ማለት ነው። ለምን ከመትነን የሚከላከለው ዘይታማው ሽፋን ስለማይኖር። ይሲሆን ታዲያ የእምባ እጢ የሚተነውን እንባ ለመመለስ ብዙ እምባን ያመነጫል ማለት ነው። በዚህ ምክንያት ታዲያ የእምባ መፍሰስ ወይም ደግሞ ማልከስ ይኖራል። ስለዚህ የእንባ መፍሰስ ወይም ደግሞ ማልከስ አንዱ የዓይን መድረቅ ምልክት ነው ማለት ነው። ስለዚህ እንደ አጠቃላይ አሁን ያልኳቸው ምልክቶች በዋነኛነት የዓይን መድረቅ ሲከሰት የሚታዩ ምልክቶች ናቸው። የዓይን መድረቅ የእንባን ሽፋን በሚጎዱ በተለያዩ ምክንያቶች ይከሰራል። እንባ ሶስት ሽፋኖች አሉት። ዘይታማው ክፍል፣ ውሃማው የእንባ ክፍልና እንዲሁም ደግሞ ሙከስ የሚባለው የእንባ ክፍል ናቸው። እነዚህ ሽፋኖች ናቸው ዓይናችንን በማርተብ ጥርት አድርገን ማየት እንድንችል የሚረዱን በእነዚህ ሽፋኖች ውስጥ ታዲያ የሚከሰቱ ችግሮች የዓይን መድረቅን ያስከትላሉ ማለት ነው። በዋነኛነት የዓይን መድረቅ መንስኤ የእንባ ምርት መቀነስና የእንባ መትነን ናቸው። ከደም እንዳልናቸው ሁለቱ ዋነኛ ምክንያቶች ናቸው። ይህ እንዲሆን የሚያደርጉም በርካታ መንስኤዎች አሉ። እነዚህ መንስኤዎች አንድ በአንድ እንመለከታለን። የመጀመሪያው የእንባ ምርት መቀነስ ወይም ደግሞ የእንባ መተን መቀነስ ነው። ይህ ማለት እንባ በበቂ መጠን መመንጨት ሳይችል ሲቀር ማለት ነው። ይህ እንዲሆን የሚያደርጉ ታዲያ የተለያዩ መንስኤዎች ይኖራሉ። ለምሳሌ በእንባ እጢ ላይ በሚደርስ ጉዳት ሳቢያ የሚመነጭ የእንባ እጢ መቀነስ ይኖራል። ቅድም እንዳልነው እርጅና አንዱ የእምባ መጠን እንዲቀንስ የሚያደርግ ምክንያት ነው። ለምሳሌ በተለይ ከ50 ዓመት በኋላ የእምባ መጠን እየቀነሰ ይሄዳል ማለት ነው። ሌላው የአይን አለርጂ፣ የሩማቶይድ አትራይተስ በሽታ የመገጣጠሚያ ህመም ነው ሉፐስ እንዲሁም ደግሞ የታይሮይድ ችግር ያሉ የጤና ችግሮችም በእንባ ምርት ላይ ተጽዕኖን ያሳድራሉ። ሌላው የቫይታሚን ኤ እጥረት ሲኖር፣ ለተለያዩ ህመሞች የምንወስዳቸው መድኃኒቶችም የእምባ ምርትን ይከንሳሉ። ለምሳሌ አንቲስታሚን፣ የሆርሞን መድኃኒቶች፣ ለጭንቀትና እንዲሁም ደግሞ ለደም ግፊት የሚታዘዙ መድኃኒቶች፣ የወሊድ መቆጣጠሪያ መድኃኒቶች እንዲሁም ደግሞ የፓርኪንሰን በሽታን የሚያክሙ መድኃኒቶች በአይን እንባ ላይ ተጽዕኖን ያሳድሩ የሚችሉ መራሪቶች ናቸው ማለት ነው። ሌላው ደግሞ በእንባ ምርት ላይ ተጽዕኖ የሚያሳድረው ምንድን ነው? የነርቮች በተገቢ ሁኔታ አለመስራት ነው። ስለዚህ እንደ አጠቃላይ እነዚህ መንስዎች ምንድናቸው? ናቸው የእንባን መተን የሚቀንሱ መንስዎች ወይም ደግሞ ምክንያቶች ናቸው ማለት ነው። ሁለተኛው የዓይን መድረቅ ምክንያት ደግሞ በምን የሚከሰት ነው? በእንባ መትነን ምክንያት የሚከሰት የዓይን መድረቅ ነው። ይህ ማለት ቀደም እንዳልነው በዓይን ከውፍስር ያሉት የማይታዩ በጣም ትንንሽ እቴዎች አሉ። እነዚህ እቴዎች ማይቦሚያን ግላንድ ወይም ደግሞ የማይቦሚያን እቲ ይባላሉ። ታዲያ እነዚህ እቴዎች ሲደፈኑ ዘይታማው የእንባ ሽፋን አይኖረም ማለት ነው። የውቸኛው የአይናችንን ሽፋን የሚሸፍነው የእንባ ክፍል ማለት ነው። ዘይታማ የሆነ ሽፋን ነው። ታዲያ በዚህ ምክንያት ውሃማው እንባችን ይተናል ማለት ነው። ለምን ከላይ ያለው ኦይል የተባለው ፓርት ማለትም ኦይለት የሆነው የእንባችን ክፍል የማይኖር ከሆነ በማከል ላይ ያለው ውሃማው የእንባ ክፍል የሚተን ይሆናል ማለት ነው። ስለሆነም ታዲያ የእንባ መትነንን በተለያዩ ምክንያቶች ይከሰታል። ለምሳሌ ቀደም እንዳነው የማይቦሚያን እጢዎች ሲደፈኑ፣ እነዚህ እጢዎች በአይን ኮፍ ስር የሚገኙ እጢዎች ናቸው። በምስሉ ላይ እንደምትመለከቱት ማለት ነው። የማይታዩ እጢዎች ናቸው፣ ነገር ግን ዘይታማውን የእንባ ክፍል የሚሰሩ እጢዎች ናቸው። እነዚህ እጢዎች ታዲያ ሲደፈኑ የእንባ መትነን ይከሰታል ማለት ነው። ሌላው እንደ ፓርኪንሰን በሽታ ባሉ አንዳንድ በሽታዎች ምክንያት ይከሰታል። ሌላው አይንን በተደጋጋሚ ብልጭ ድርግም አለማድረግ ወይም ደግሞ አንዳንድ ነገሮች ላይ ለረጅም ጊዜ ትኩረት ማድረግ ለምሳሌ በወረቀት ላይ ሊሆን ይችላል፣ በስልክ ወይም ደግሞ በኮምፒውተር ላይ ለረጅም ሰዓት ማፍጠጥ። ይህም የእንባ መትነንን በማስከተል የአይን መድረቅን ያመጣል ማለት ነው። ሌላው የአይን ኮብ ችግሮች ላይ ሲፈጠር፣ የአይን አለርጂ እንዲሁም ደግሞ ንፋስ፣ ጭስ ወይም ደግሞ አየር የእንባ መትነንን ያስከትላል ማለት ነው። ስለዚህ በእነዚህ ምክንያቶች ወይም ደግሞ በእነዚህ መንስኤዎች የእንባ መትነን ይከሰታል። የእንባ መትነን ሲከሰት ደግሞ የዓይን መድረቅ ይከሰታል ማለት ነው። ስለዚህ በዋነኛነት ቅድም እንዳልነው የዓይን መድረቅ ምክንያቶች በዋነኛነት ምንድናቸው? አንዱ የእንባ መተን መከነስ ነው። ሁለተኛው ደግሞ የእንባ መትነን ነው። መንስዮቻቸው ወይም ደግሞ ምክንያታቸው እነዚህ ናቸው ማለት ነው። የዓይን መድረቅ ሕክምናው በህመሙ ክብደት ላይ ይወስናል። የመጀመሪያውና ሁላችሁ የምታውቁት ሕክምና ምንድን ነው? ሰው ሰራሽ እንባ ወይም ደግሞ የዓይን ጠብታ ነው። የዓይን ጠብታ የዓይን እርጥበት የሚጨምር የተለመደ ለዓይን መድረቅ የሚረዳ ሕክምና ወይም ደግሞ መድኃኒት ነው። ከዚህም ባለፈ ግን የእንባ እጢዎች እንባ እንዲያመነጩ ማበረታታት መተካትና እንዲሁም ደግሞ ማቆየት አይነት ሕክምናዎች ይደረጋሉ። የአይን መቅሰልን መቆጣጠርና ማከም ያስፈልጋል። የዓይን ኮብ ችግሮችን ተገቢን ህክምና መስጠት ያስፈልጋል። እስከ ሰርጀሪም የሚደርስ ችግር ሊሆን ይችላል ማለት። ስለዚህ ህክምናው በክብደቱ ማለትም በህመሙ ወይም ደግሞ በበሽታው ክብደት ላይ የሚወሰን ይሆናል ማለት ነው። በመጨረሻም እንግዲህ የዓይን መድረቅን እንዴት መከላከል እንችላለን ወይም ደግሞ ከተከሰተስ እንዴት በቤት ውስጥ ማከም ይቻላል? እንግዲህ የዓይን መድረቅን ለመከላከል በየቀኑ የዓይን ሽፋኖችን ማጽዳት ያስፈልጋል። የዓይን ንጽህናም እንዲሁ መጠበቅ ያስፈልጋል። የኮምፒውተር ስልክ፣ ወይም ደግሞ ቴሌቪዥን ስትመለከቱ እረፍት ማድረግ ይኖርባችኋል። የስልካችሁንም ሆነ የኮምፒውተራችሁን ብራይትነስም ወይም ደግሞ የብርሃን መጠኑን መቀነስ ይኖርባችኋል። ሌላው ስታነቡ፣ ኮምፒውተርና ስልክ ስትጠቀሙ ዓይናችሁን ቶሎ ቶሎ መጨፈን ይኖርባችኋል። ብሊንክ ብሊንክ ማድረግ ያስፈልጋል። ማለትም ለምን ለረጅም ሰዓት ስልክ ላይም ሆነ ኮምፒውተር ላይ እንዲሁም ደግሞ ንባብ ላይ ማለትም ወረቀት ላይ ማፍተት እምባን እንዲተን በማድረግ የዓይን መድረቅን የሚያስከትል አንዱ ምክንያት ስለሆነ ስለዚህ በየመሃሉ ዓይናችሁን ችፍን ችፍን ማድረግ ወይም ደግሞ ብሊንክ ማድረግ ያስፈልጋል ማለት ነው። ሌላው በኦሜጋ ስሪ የበለጸጉ ምግቦችን መመገብ ያስፈልጋል። ቫይታሚን ኤም ለዓይን ጤንነት በጣም አስፈላጊ የሆነ ቫይታሚን ስለሆነ ቫይታሚን ኤንም መመገብ ይጠበቅባቸዋል። ሌላው አለማጨስ፣ የምታጨሱ ከሆነ አልኮልንም አለመጠጣት ወይም ደግሞ በመጠኑ ማድረግ ይመከራል። ሌላው ደግሞ ከጭስ፣ ከደረቅ አየር ወይም ደግሞ ከአቧራ ቦታዎች መራቅ ይጠበቅባቸዋል። እነዚህ ለዓይን መድረቅ ዋነኛ መንስኤዎች በመሆናቸው ነው። ሌላው ደግሞ ከቤት ውጭ በምትንቀሳቀሱበት ጊዜ መነጽር መጠቀም ይጠበቅባቸዋል። ሶላር መነጽሮችን መጠቀም ይኖርባቸዋል። ሌላው የታዘላችሁ መድኃኒት ካለም መድኃኒታቸውን በአግባቡ መጠቀምና መጨረስ ይጠበቅባቸዋል ማለት ነው። ስለዚህ በእነዚህ መፍትሄዎችና በነዚህ መንገዶች የዓይን ድርቀትን ወይም ደግሞ የዓይን መድረቅን መከላከልና ማከም ይቻላል ማለት ነው። ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።